አሰላሙ ዓሌይኩም ወራህመቱላሂ ወበረካቱ እድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ አልሐምዱልላ። ተመልሸ መጥቻለው በሌላ ቪዲዮ፣ በአዲስ ቪዲዮ። ይሄ የዛሬውን ቪዲዮ ምንም ሚመስል መስላችሁ እንግዲህ እየዋ ሚዲያ ላይና ወሎ ዩቱብ ላይ ቀርበው ሁለት ኢንተርቪዎችን ተመልክተናል። በዚህ ሰሞን በጣም የሚገርሙ የሚያሳዝኑ፣ የሚያሳፍሩ በተለይ በተለይ እንዴ ወንድ ልጅ ኢንተርቪውን እኔ በተለይ የሳውዲ አረቢያውን ስደተኛ እንዴ መሆን ይመጠንም በስደት ላይ ማለት። በነገራችን ላይ ይሄ ኢንተርቪው እውነት እውነት ከሆነ እውነት የምታወራው ልጅቱም የምታወራው ከሆነ በጣም

ሴት ልጅ አንድ ሰው ሊያገባት ሊፈታት ይችላል፣ ላይኳኑ ይችላሉ፣ ጸባይ ላይስማማ ይችላል። ግን እሷ ላይ ወንድነት ማሳየት እሷ ላይ ካራ፣ እሷን መደብድብ ማሰቃየት ምን አስፈለገ? ቆይ ቆየ ሰው ልጅ አንድ ነገር አላህ የሆነ ነገር ሲፈቅድ የሆነ ነገር የከለከለ ፍቺን የፈቀደ የለም። ለምንድን ነው አንድ ሰው አልስማማ ሲል በሰላም እንዲለያይ ነው። በቃ እኔ በጣም ይገርመኛል። ማለት ምን አስፈለገ? ቆይ በዱላ ሰምራት አለው ነው በዱላን የበፈለኩበት ነገር ተህድ ያለኝ ነው ወይን ሰላሙ ላይ እየሰፈረው ነገር ምንድን ነው እንዴ? ሴት ልጅ እኮ እናትስኮን እናት እህት ስኮን እህት ሚስት ስኮን የምትወደድ የምታረካ ሚስት እኮ ናት። ሴት ልጅ ደግሞ ሴት ልጅ ልጅ ስኮን ደሞ አዛኝ እንስፍስፍ ናት። ሐዲሱ ላይ ባለተሳሳት ነብያችን ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ሴት ልጅ ሶስት ሴቶችን ልጆች ወልዶ እነሱን በእስላም ኮትኩቶ አሳድጎ ለቁም ነገር ያበቃ ሰው እሱ ጀነት ለመግባት ስበብ ይሆነዋል፣ ብለዋል። ስለዚህ እኔ ወላ ላዚም እንዴ ኔ ገርሟቸዋለሁኝ። እኔ በተለይ እኔ እንጃ እኔ ወንድ በቃ ዝልክ ረ ስብሓንላህ፣ በጣም ነው የሚገርመው። እና አንደኛው ደግሞ ኢትዮጵያ ውስጥ ያለው የመኔ ነኝ ብላ አንተ ያለቸው ማለት ኢትዮጵያ ውስጥ እሱን ብላ ለልጆቿ ብላ ማንነቷን እንትን ብላ ያለችው ያቺ በጣም ነው የሚሰብረው። ሁሉም በነገራችን ላይ ሁሉም ቪዲዮ ነው። እኔ ሁሉንም የምናያየሁት በጣም ነው የሚያሳዝነው ነው ማለት እንዱ እንጃ ምን እንደምል አላቅም። ብቻ አላህ ሁላችንም ልባችንን ይመልሰን ወንዱ ወንድነትን እያጣ የመጣበት ዘመን ላይ ደርሰናል። ብዙ ሰው ትዳርን ይፈልጋል። ትዳርን እንዳይገባ የሚያደርገው እንደዚህ አንዳንድ እንደዚህ አይነት ባለየ ሰዎችን ሲታይ ሁሉም ሰው ትዳርን እንደ ጦር የሚፈራበት ጊዜ ላይ ይደርሰናል። ዛሬ ጊዜ ላይ ሰዎች የሚፈሩት ትዳርን ይፈራሉ፣ ሐራምን ይዳፈራሉ። በድሮ በሰለፎቹ ጊዜ ሐራምን እንደ ጦር ይፈራሉ ሐላልን ደሞ ቅርብ ያደርጋሉ ሐላልን ይወዳሉ ለሐላል ይሽቀዳደማሉ አሁን ጊዜስ የሚታየው ነው ሴቱም ታማኝነት ጠፋ ወንዱም ታማኝነት አጣ ምንድን ቅርብ ሆነ ለሐራም ነው ሁሉም ነገር ቅርቡ ማለት ነው ስለዚህ አላህ ይደረስልን አላህ ሁላችንም ጥሩ ያርገን። አላህ ጥሩዎችን ለጥሩ ብሏል፣ መጥፎዎችን ለመጥፎ ብሏል። ውድ እህቶችን መጥፎ ሰው ላይ እንዳይጠላችሁ አላህ ይጠብቃችሁ። በጣም ከሚገራርሙ ቪዲዮዎች ዛሬ ካየኋቸው ነው፣ እና አንጀት የኔ በሉኝ። እና የዛሬው ቪዲዮ ይህን ይመስላል። ላይክ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝም ከልብ ከልብ ከልብ አመሰግናለሁ ሀጃችሁን አላህ ይሙላላችሁ። በስደት ያላችሁ ለሀገራችሁ አላህ በሰላም ያብቃችሁ። የደስታ ኑሮ አላህ እንዲሰጠን ሁላችንም እንመኛለን። ስደት ላይ ብዙ ነገሮች ይፈራረቃሉ። ሀሳቡ፣ ናፍቆቱ፣ ስራው ብዙ ነገሮች አሉና ውድ ቤተሰቦቼ አላህ ለሀገራችን በሰላም እንዳረገን ሀገራችንን እንዲያረጋጋልን ሀገር ሰላም ሲሆን ነው ለሁሉም ነገር እና ሀገራችንን ሰላም አላህ ያደርገልን።